ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች ዛሬ እየላችሁ የመጣሁት መረጃ ዋዋው የሚያሰኝ ነው አዲስ የቴሌቪዥን ቻናል ተከፈተ በማ በናፍቆት በሊያ ሳሙኤል በሊያ ባለቤት እንደዚሁም በሉላ ገዙ ኢቢኤስ እዋ እያለች ነው ምንድን ነው እሱ እየተፈጠረ ያለው አድማጮች ወደ እናንተ የማደርሰው ይሆናል አብራችሁኝ ቆዩ በጣም በተደጋጋሚ ጊዜ ሊያ ሳሙኤል ምን ነው ዝም አለች። ከቤት ከወጣች ይኸው አመት ሊሆናት ነው። ወደ ቤት ትመጣለች ብለው ነበር፣ እሷም አልተመለሰችም። ምንም ነገር ግን የወጣ ነገር የለም። ምንም ነገር አልተናገረችም ከነ ባለቤቷ ብዬ በጣም በተደጋጋሚ ጊዜ በቪዲዮዎች ላይ ስናገር ነበርና ለካ ዝም አንዳንድ ጊዜ ዝም አለ አፍ ምናምን ይባላል። ዝም ብላ ስራዋን ስትሰራ ነበር። ይኸው ባለቤቷ እንግዲህ አዲስ ይሄ ማለት የመገናኛ ብዙሃን ዋናው ቢሮቸው ነው ቢሮቸው ተፈራርሞ ምናምን ሲወጣ ነው የሚያሳየው። አዲስ የቻናል ከፍተዋል። ቻናል ዋን የሚል ነው። በጣም የሚገርም የሚገርም የሚገርም የሚገርም ጥምረት ነው። በነገራችን ላይ የተጣመሩት ምናልባት መቅዲም ትመጣ ይሆናል። አሁን ለጊዜው ግን መቅዲ እንደሌለሽበት አጣርቻለሁ። ማን ያለበት ሊያ ሳሙኤል፣ ናፍቆት የሊያ ባል እና ኢልያ ባል እና ሉላ ሉላም ስቲል እስካሁንም እዛ ኢቢኤስ ውስጥ ነች። እንግዲህ ልትመጣ ይሆን። ሌላም ሰው ግን አለ። በጣም በጣም እርግጠኛ እንሆን ብለው ነው እንጂ ከኢቢኤስ ውስጥ አንድም የሚወጣ ሰው አለ እና ለኢቢኤስ በጣም ከባድ መርዶ እንደሆነ መረጃዎች ደርሰውኛል። በጣም በጣም ነው የሚገርበው። በነገራችን ላይ የኢልያ ባለቤት በዋና በዋና ዳይሬክተርነት ነበር ሲሰራ የነበረው ኢቢኤስ ውስጥ። በጣም አብዛኞቹ ፕሮግራሞች የእሱ እንደነበሩ እኔም ተናግሬያለሁ። ምርጡ ገበታ ማን ያሸንፋል፣ እንተዋወቃለን ወይ፣ የቤተሰብ ጨዋታ እሁድ በኢቢኤስ እሱ ነበር በዋና ዳይሬክተርነት እየመራው የነበረው። ስለዚህ እሱ ወጣ። በእሱ መውጣት ላይ አንድ የተናገርኩት ነገር ነበርና የተሳሳተ ነገር ነበር የተናገርኩት። አሁን እሱ ይወጣው ምንድን ነው፣ አድማጮች ይቅርታ ከዚህ ቀደም ምንድን ነው ለምን ወለድክ ተብሎ ነው፣ ለምን አስወለድክ ተብሎ ነው። ሊያ ለምን ወለድሽ ብላ ከኢቤስ ተባረረች። እሱ ደግሞ ለምን አስወለድክ ተብሎ ነው ወይ ምናም ብዬ ነበር ያወራሁትና፣ ትክክለኛው እሱ የወጣበት መረጃ ምንድን ነው አሁን የደረሰኝ። ያው መረጃውን ሲደረሰ ከትክክል ምንድነው፣ እንዴት ነው የሚለውን ለማጣራት ሞክሬ ነበር። እና ከኢቤስ የወጣበት ትክክለኛው የእሱ ምክንያት አንድ መስሪያ ቤት ውስጥ መጣበስ አይቻልም ወይ ደግሞ መጋባት አይቻልም። ፍቅረኛ ሞች መሆን አይችሉም። ስራ ስራ ነው፣ ከዛ ወደ ቤት ነው። ከአንድ መስሪያ ቤት አይቻልም የሚል ህግ አለው አሉ። እሱን አላቀም እንግዲህ፣ እዛ የመስሪያ ቤቱ ህግ ነው። ስለዚህ እሱ ደግሞ ከሊያ ሳሙኤል ጋር ፍቅረኛ ሆኖ ያው ሊያ ሳሙኤል ሳገባ ምን ሆነ ማለት ነው የኢቢኤስ ህጉን ጣሰ ማለት ነው። ያንን ህግ ሲጥስ ይህ ህጋችን ላይ ያለ ነበረ፣ እናንተ ደግሞ ህግ ጥሳችኋል ብለው እሱን እንግዲህ ሲያናግሩት እንደዚህማ እያናገራችሁኝማ አልሰራም። ይሄን ሁሉ ስራ ችዬ እንደገና የናንተ ንግግርማ አልችልም። የታውቃላችሁ ወንድ ልጅ በሚስቱና በሀገሩ አይደራደርም። እና በሚስቱ ሲመጡበት ነው የወጣው። ሊያም እንደዚሁ ስትወልድ ነው በዛው፣ ምንድነው አንቺ በየጊዜው ምትወልጅው ምናምን ብለው እሷም በዛው ወጣች። እሱ ለምን ጠበስክ ብሎት ነው የወጣው፣ ለምን አረክ አይደለም። ሊያ ደግሞ ለምን ወልድሽ ተብላ ነው የወጣችው። በተረፈ በስራቸው ላይ ሌላ ነገር እንትን አልነበረም። ስለዚህ ለእሱ ከዚህ ቀደም የተናገርኩት ነገር ትክክል አልነበረም ማለት ነው በዚህኛው ይታረምልኝ ለምን እሷን ጠበስካት በሚል ነው ከአንድ መስሪያ ቤት ውስጥ አይፈቀድም። ለምን ጠበስካት በሚል ነው እሷ ደግሞ ለምን በተደጋጋሚ ጊዜ አረገሽ ስራ እየበደልሽ ነው በሚል ነው የተጣሉት እና የወጡት ግን ኢቢኤስ ግን ኢቢኤስ ውስጥ አብዛኛውን ስራ ዋና ዳይሬክተርነት እየሰራ ያለ አይዲያዎችን በመስጠት ስራው እንዲጠናከር በማድረግ እሱ ከወጣ በኋላ በጣም ኢቢኤሶች እንደወረዱ ነው መረጃዎች የደረሱ። እስ አሁንም በጣም በጣም ነው የቀነሰው ኢቢኤስ ሊያም ያው መቅዲም ስትወጣ በተለይ በጣም በጣም ነገሮች በሙሉ እየወረዱ ነው ያሉት። አሁን ደግሞ ሌላ ቻናል መጣ። ወሉላ እንግዲህ ከናፍቆት ጋር ከተጣመረች ሊያ ሳሙኤል ባለቤቷ ያው ድሮም ባለሙያ ነው። በዛ ላይ ውጭ ተምሮ የመጣ ነው። ብቃት ያለው ነው። የራሱን አይዲያዎች ነበር ኢቢኤስ ላይ ሲያፈስ የነበረው። አሁን ደግሞ የራሳቸውን ነገር ከፍተዋል። ስለዚህ ምን አይነት ምን አይነት ጣቢያ እንደሚከፈት አስቡት አድማጮች፣ ምን አይነት ምን አይነት ምርጥ ምርጥ ፕሮግራሞች እንደሚመጡ አስቡት። በእውነት በጣም ነው የገረመኝ። እንግዲህ ከኢቢኤስ ላይ ማን ነው የሚመጣው? ዮና ሲመጣ ይሆን? አላቅም። እንግዲህ አንድ የተደበቀች ሰው አለ። አሁን ይሄኛው አይነገርህም ሰርፕራይዝ ነው ያሉኝ። ግን ሌሎቹ ነግረውኛል። ውላ አለችበት፣ ግን አልወጣም ገና። ሌሎቹ ናፍቆት ያው በትክክል ናፍቆት አለችበት። ዋናው ደግሞ የዚህ ፕሮግራም የዚህ ከፋች ዋናው እንቅስቃሴ ሲያደርግ የነበረው ደግሞ የሊያ ባለቤት ነው። ሊያ ራሷ አለችበት። በቃ ድምቅ ያለ ነው አድማጮች። በጣም የሚገርም ነገር ነው። እንግዲህ መልካም ነገር እመኝላችኋለሁ በእውነት መልካም ነገር እመኝላችኋለሁ። እኔ በተደጋጋሚ ጊዜ ምነው ዝም አሉ እነዚህ ሰዎች ቢያንስ እንደዚህ ወተናል ብለው የሆነ ቦታ እንትን ወይ አልተቀጠሩም። መቅዲ ወዲያው ወጣች ወዲያው ነገሩ ሳይበርድ ወሬው ሳይቀዘቅዝ አልወጣችም እያሉ ሲከራከሩ፣ እኛ ወታለች መቅዲ፣ እኔ ከጥብቅ መረጃ ነው የደረሰኝ ብዬ ስናገር እነሱ ዝም ብለው የዋሻሉ ዩቱበሮች አልወጣችም ሲሉ እሷ በአባይ ቲቪ መጣ። ወጥቻለሁ አባይ ቲቪ ላይ ነው እንግዲህ በኋላ መልቀቂያ እዛ አስገብቻለሁ ብላ ነው ሰርፕራይዝ ያደረገችን ማለት ነው። እና ሊሳ መቅዲ እንደዚህ ያልቆየችም ወዲያው አየር ላይ ነው ፕሮግራሙን የያዘችው። ሊያ ሳሙኤል ዝም አለች። ምንም ነገር የተናገረችው ነገር የለም። ናፍቆት እንኳን ቢያንስ የተወሰነ ልትወጣ ነው የራሷን ስራ ልትጀምር ነው ምናምን ተብሎ የተወሰነ ቢያንስ ሽኝት ነገር የተካበደም ባይሆን ቻው ቻው ተባብላለች። የተሻለ ነው። የኤልያ ሳሙኤል ግን እና የባለቤቷ ነገር ምንም የተባለ ነገር ኢቢኤስ ምንም ያለው ነገር የለም። እነሱ ምንም ያሉት ነገር የለም። ዝም ምን ያሉት እና ይሄ ነገር እንዴት ነው እያልኩ በጣም እንትን ሲለኝ ነበር። እና ለካ እነሱ ኦኬ ብለው የራሳቸውን ስራ እየተንቀሳቀሱ ነበር። አዲስ ስራ ይዘውልን መጥተዋል። አዲስ ቻናል ቻናል ዋን ይባላል። እንግዲህ አድማጮች ታይውታላችሁ፣ እንግዲህ ሁሉንም ታይውታላችሁ፣ የተናገርኩትን ነገር። ቻናል ዋን የሚባል አዲስ ቻናል ይዘው መጥተዋል። እንዲቀናቸው እንመኝላለን። አዲስ ዩቱብ ነው፣ አዲስ ቲክቶከር ነው፣ አዲስ ቻናል ነው። አቤት አቤት አቤት አቤት! አዳዲስ ሰዎች አሉ፣ የምናቃቸው የምንወዳቸው የምናከብራቸው ምርጥ ምርጦች አሉ። ዋው ነው እንግዲህ እነ ናፍቆትን የናፈቀ እነ ሊያን የናፈቀ ምርጥ ምርጥ ፕሮግራማቸውን የናፈቀ እንግዲህ ያገኛቸዋል ማለት ነው። ሉላዬ ያዋለች እንግዲህ ከኢቤስ ውስጥ ማ ይሆን? እኔ አሁን ዝም ብዬ በዳፈና እውከልህ ነው ብዬ አልሄድም። ግን ኢቤስ ውስጥ አንጋፋና ተወዳጅ የሆነ ሰው አንድ ሰው አለ። ይሄ ሰው ግን አይነገርህም፣ ሰርፕራይዝ ነው ብለውኛል። ማል ሊሆን ይች ሊሆን አላውቅም በእውነት። ዮናስ ነው እንዳለ ዮናስ በጣም ከኢቤስ ጋር በጣም ቤተሰብ ነው፣ እንደ ፋሚሊ ነው በቃ የሆነው እና ዮናስ ከዚያ ይወጣል ብዬ አላስብም። ሉላ ኦኬ፣ እነ ናፍቆት ምናምን እነ ሊያም ጓደኞቻቸው ናቸው። አብረን እንከፍታለን የራሳችን ፕሮግራም ብለው ኦኬ፣ ልከፍት ትችላለች፣ ልትወጣ ትችላለች። ሌላ እኔ ቤት ውስጥ መጠብቀው ሰው የለም። እኔ ሌላ ማን አለ እንደዚህ አንጋፋ የሚባል ሌላ ሰው የለም። በቃ ሊያስደምም የሚችለው ምናልባት ሊያነች ሊያልኩ ሉላ ነች። ሉላን ደግሞ አለችበት ብለው ነግረውኛል። ታዲያ ማን ሊሆን ይችል ይሆን? ማ ይሆን ይሄ ሰው ማን ነው እሱ? ሊያን ተነግሮ ከእሷ የባሰ ከባድ ሰው አለ ከዛ የሚመጣ ሰው የተባልኩት ማይሆን ይሄን ብቻ ሰርፕራይዝ፣ እኔም ራሴ ሰርፕራይዝ ነው የሚሆነው። ለማንኛውም እነ ሊያ እንዲቀናችሁ መኛለው። እውነት ዓመት ምናምን ሆኗታል። ከዛ እንግዲህ ከኢቤስ ላይ ከጠፋች ዓመት ከምናምን ሆኗቸዋል። አሁን ግን ጣጣቸውን ጨርሰዋል። ፍቃዱንም እንግዲህ እንደምታዩት ው ባልየው ተፈራርሞ እዛው ቢሮ የነሱ ቢሮ ነው ያያችሁት ቢሮ እዛው ተፈራርሞ ጨርሷል። በአዲስ ቻናል በአዲስ ፕሮግራም ከቻሳ ብለዋል። ይመቻችሁ፣ ይቅናችሁ እንላለን። ወይ ኢቢኤስ፣ ወይ ኢቢኤስ፣ ወይ ኢቢኤስ አሳዘነ። በእውነት እንዲሁ ሰው ምንም ምንም ስናየው፣ ግን አንዳንድ ጊዜ ይካብ ካብ ካብ ካብና ይሄድና፣ ዋው! ሄደ ሄደ ሲባል ይወርዳል። በጣም ብዙ ቦታ አለው በህይወትም በኑሮም። ታዩ፣ ዋው! አሪፍ ላይ ነው ያሉት። አሁን ጥሩ እየተለወጡ ነው ስንል ይወርዳሉ። በቃ እንደዚህ ሆኑ ምናምን ሲባሉ ይጠፋሉ፣ ከነ ጭራሻ ድምጥማጣቸው ይጠፋልና እነ ሊያ ጠፉ ጠፉ ሲባሉ እንግዲህ በራሳቸው በአዲስ ፕሮግራም ብቅ ብለዋል። ይቅናችሁ፣ ይቅናችሁ አለን አለን አለን እና እናጨበጭባለን። እዛም ቸብ፣ እዚህም ቸብ፣ ኢቢኤስም ቸብ፣ እናንተ ጋርም ቸብ ነው። ይመቻችሁ። ባይ ባይ። ያያዞላ ያያዞላ።